አብርሽ እኔም ብቻ አይደለም የሆደው ቤተሰቤንም ጭምር ነው እናቴንም ጭምር ነው ያስለቀሳት በዛ ሰዓት ቪዲዮ ላይ ብዙ ነገሮችን አያለው አብሬሽ ሽማግሌ ላከ አብሬሽ ከሩታ ጋር እንደዚህ ሆነ ምናምን የሚባል ቪዲዮ ነው ማየውእና እና ያኔ ራሱ ለአብሬሽ ደውዬ እጠይቀዋለሁ ምንድን ነው አብርሃም ይሄ ነገር ደስ አላለኝም ምንድን ነው የምትሰራው ነገር እለዋለሁ ማለት ነው ችግር የለውም ነጽ አታስቢ ይለኛል እሱ ምንም ችግር የለም አታስቢ እያለኝ ብዙ የማጽናኛ ቃል እየሰጠኝ ውስጥ እኔ እኮ ግራ ገባኝ። ግራ ገባኝ። ይህ ሰውዬ መፈመስ የሚፈልገው ሴቶችን በማስለቀስ ነው ብሎ ነው እንዴ? ማለት አንዳንድ ሰው እኮ እንደዚህ አድርጌ መፈመስ አለብኝ ይባላል። አበጋዝ ደግሞ በቃ ሴቶቹን አፈቅርኩት እያሉ የኔ ነው እያሉ በመምጣት በማስመጣት መሰለኝ በቃ መፈመስ የሚፈልገው ማለት ነው። አሁን ደግሞ ቀዝቀዝ አለበት በቃ አጀንዳው ተኛበት ማለት ነው እና አሁን ደግሞ ይችን እያስለቀሰ አምጥቷል ማለት ነው። ቡታጅራ ሊሄድ ነው ያለው ለዚህ ነበር ማለት ነው። ሲቀጥል እንግዲህ እሷ ያመጣችው ፎቶ ያው እየቆየ ነው። በፍቅርዬ በፊት ነሽ በፍቅርዬ በኋላ የኔ ቆንጆ። ቆይ ስንት ናቸው አንተ በገዝ የምታመጣቸው? እያስለቀስ ከአሁን በኋላ ስንት እንጠብቅ? ስንት እንጠብቅ? በነገራችን ላይ ግን ይችልሽ ስታለቅስ ማለት ነው ያው ድራማ መሆኑን ግን እንዳትረሱ፣ ቤተሰብ ማለት ነው። እያለቀሰ የመጣልኝ ወይዴ ወይዴ፣ እውነትሽን ነው ግን እና ያው የድሮ ጓደኛ እኮ እናንተ ፎቶ ትነሳላችሁ ምናምን፣ ስለዚህ ፎቶውን እንትን እያሉ ሰውዬው፣ ሲጀመር ከመጀመሪያው አስቦበት አቅዶበት ስለሆነ ነገር የጀመረው ማለት ነው። ከመጀመሪያው አዘጋጅቶበት ነው የመጣው። ሲቀጥል ልጅቲቱ ማለት ነው ስታለቅስ የእውነት ለቅሶ አይደለም ባይዘው የእውነት ነው እንዴ ሴት ልጅ ናት እናበረታታት ግን ሌላ ድራማ ነው ቤተሰቦችዬ ማለት ነው እኔ ነግራችኋለሁ እኮ እንግዲህ አሁን አበጋዝ ሚስቴ ያረገዘች ሚስቴ ወለደች ሚስቴ እንደዚህ ሁናት አገባው ምናምን ባል ነገር የለም ከአበጋዝ ጋር አበጋዝ እንግዲህ ሴቶቹን እያስለቀሰ እኔ ልጅት ምንም አይደለም የኔ ቆንጆ አይዞሽ እኛ እናበረታታሻለን እውነቴን ነው እምልሽ ማለት ነው ግን አታልቅሽ የምታለቅሰው ግን የእውነት ነው እኔ ግን የእውነት ይመስ ይህ ሰውዬ ሴት ነው የሚያስለቅሰው፣ ሲቀጥ ሲቀጣጥል ማለት ነው እንግዲህ በጎችዬ፣ ያው ሌላ ሴት መጥታ ላችኋለች ነጽ እየመታላችኋለች አሪፍ ቆንጅ እያላ ደግሞ ችከር ታ ሌላ የውጭ ያሉት ያምራሉ፣ እና ነጽ እየመታላችኋለች። ከዛ እንደው እንግዲህ አሁን ደመቁዬ እንግዲህ ያዙ ይልቀቁኝ፣ በፎቆ ላይሄድ ነው፣ እንደዚህ ሆን ነው ምናምን እያላችሁ እያለች ትመጣላችኋለ፣ እያለቀሰች እንዴት አርግዝ ሁኜ ትላኝ። እነግሬያችኋለሁ እኮ እኔ እኮ ነግሬያችኋለሁ። እኔ የምናገራት ነገር መሬት ጠባትል ምነት ነው ላችሁ አሁን አበጋዝና አበጋዝ እና ደመቁ ማለት ነው፣ ተጋብተው ትዳር ይዘው አረገዘችም ተባለ። ዝም ብለውም ዋሹም። በአንድ በክብር የሚኖሩ ጥንዶች አይደሉም። በቃ የተዝረከረኩ የተንዘላዘሉ ናቸው። ምላችሁ እኮ እኔ እውነቴን ነው። ገባችሁ አይደለም? አሁን እንግዲህ ትኛቱ ሴትዮ ነጽዬ መታለች ነጽ እየመታለች እኔ አላምን ባይዘው፣ ወይ እውነተኛ ነው ምናምን ይሄን አላምንም። እኔ እንግዲህ እንደዛ ነኝ፣ አላምንም። ሌላ ድራማ ነው። እኔ ልንገራችሁ፣ ይሄ እኮ ማንኛውም ሰው ፎቶ ጓደኛ ጋር ምናምን፣ እንደዚህ ደግሞ የሰፈሩ ልጅ ናት አይደል? መነሳት ይቻላል ማለት ነው እና እውነተኛ ፍቅረኛው ነበረች ምናምን ብዬ እኔ አላምን። እውነቴ ነው ሞላቸው አላምንም ማለት ነው። ሶ ሌለኛው ድራማ ነው። እሱም እንግዲህ ማስተካክለው ነገር አለኝ። አሁን እንግዲህ ነገ ይህን ላስተካክል በይቀደሰ ነው የሚለው። እንግዲህ አሁን አበጋዝ እያለቀሰ ይመጣል። እንደገና ደሞ ቁይም ደግሞ እያለቀሰ ትመጣል። መከራውን አይሄ ልጅ ማለት ነው። እንደዛ ነገር ማለት ነው እና ምንም ማድረግ አይቻልም። እኔ ነግሬያቸዋለሁ። ይሄ ሰውዬው መፈመስ የሚፈልገው መታወቅ የሚፈልገው ሴቶችን እያስለቀሰ በማምጣት ነው። ገባቸው? የውሸት ማለት ነው ሴቶቹን እያስለቀሰ በማምጣት ሴቶቹን እንደዚህ በማድረግ ይታወቅ በቀዬ ነው እሱ ሌላ ነገር መስራት አይችልም። ገባቸው? እውቀት የለውም እውቀት ነገር ምናምን የለውም። በዚህ ብቻ ነው በውሸትና በለቅሶ በእንደዚህ ሴቶችን በማስለቀስ ብቻ ነው። እና እንደዛ ነው እንግዲህ የፍቅርዬ እየጦር እንዲ እንደስ በቃ እንዲና እንጂ ደመቁ ፍቅርዬ። በፍቅርዬ ቦታ ገብተሽማ ማለት ነው እንዴ? ሰላም። ዝም ብዬ እቀመጣለሁ። እንዲው ምን ልበል እኔ? እኮ እንትን አለ በቃ። ምን መሰላችሁ ቤተሰብዬ ማለት ነው። እንግዲህ በጎችዬ መልካም የለቅሶ ዘመን እውነቴን ነው የምላችሁ መልካም የለቅሶ ዘመን ይሆንላችሁ ደመቁዬን እንግዲህ እሹሹ በሏት ልጁንም እናንተ ታሳድጉታላችሁ ደግሞ አንዳንድ የምትራገሙ ቆሻሾች አላችሁ እውነቴን ነው የምላችሁ አንዳንድ ቆሻሾች እዚህ ጋር መታችሁ ወላሂ እንደዚህ ያርግሽ አላህ እንደዚህ ያርግሽ ምናምን እያላችሁ የምትሳደቡ ነጃሶች አላችሁ ማለት ነው ለራሳችሁ ያደርግላችሁ ነጃሶች እኔ የምናገረው እውነት ነው ገባሽ የልቤን ደግሞ ፈጣሪ ያውቀዋል ገቧቸው አለ እናንተ ስለ ምንም ሆነው ነገር የለም ማለት ነው። አፈር አባታችሁ ብሎ የምድነ ይባለው የአህያ ልጆች ማለት ነው። እንደገና ደግሞ የመቀኛ ሰፈር ልጆች ማለት ነው። እንደገና የሴተኛ ዳሪ ልጆች ማለት ነው። እኔን የምትሳደቡ ማለት ነው። የሴተኛ ዳሪ ልጆች ማለት ነው። ያልተቀጣችሁ ምሻራ ላይ እየወደቃችሁ እናንተ ናቸሁ የምትሳደቡት ባይዘወይ ማለት ነው። እና አፈር አባታችሁ ብሎና ማለት ነው በጎቹ በጎቹ እየተራገሙ ነው። ደመቁ እንደዚህ ለምን ልብስ ተቀጠቀሽ ምናምን ባልኩት ማለት ነው። አንቺ በተለይ ዜና የምትባየው አንቺ የሴተኛ ዳሪ ልጅ ማለት ነው። አንቺ እና እንዳንቺ አይነቶቹ በጎች መሀይሞች እዚጋ እየመጣችኋት ጻፋት ትፉ በቃ በእናታችኋት ነች። ሲነጃሶች ሲቀጣጥል እንግዲህ አበጋዝ በቃ ዋና አላማው እንደዚህ ሴቶችን እያስለቀሰ በማምጣት በነገራችን ላይ ለቅሶ በደንብ ይዩት። የእውነት የተለቀሰ አይደለም። እኔ ልንገራችሁ አትሸወዱ ማለት ነው። ሌላ ድራማ ነው እና ስታለቅስ ማለት ነው። መቼም እንግዲህ እንጃ፣ እስኪ ነገ ቪዲዮን አይቼ የሚመጣውን ደግሞ አጫገጭባለሁ ማለት ነው። ዛሬ እውነቱን ልናገር እና ስታለቅስ እዩዋት። አለቃቀስ የእውነት አለቃቀስ እንደዛ አይደለም። ገባቸው አይደለም? እና ደግሞ የሆነ ነገር ተጠቅሞ ማልቀስ እንደዛ አይደለም። በእርግጥ ለነገሩ ደመቁም የውሻሳት ስታለቅስ እውነት አስመስላ ነበር ማለት ነው። አሁን የሚሸወዳለ ነገሩኝ። እስኪ ቡታጀራ እንደሆኑ በቃ ስራቸው ይሄ ነው። ገባቸው አይደለም? ማልቀስ እንደዚህ እንደዚህ ሌላ ነገር የላቸውም። ባይዘው ወይ ማለት ነው እና ከፈለጋችሁ መኑ ካልፈለጋችሁ የዶንኪራ ባውት ማለት ነው። እና እንግዲህ ምንም ማድረግ አይቻልም። ደመቁዬ ደግሞ እንግዲህ ደመቁዬ ደመቁዬ ማለት ነው። እናንተ ግን ጀግኖች ማለት ነው። አረብ ሀገር ያላቸው ጀግኖች ንቁ፣ ንቁ። በጎቹ ይጃጃሉ። ይሄ ነገር ውሸት ነው። እኔ ልንገራችሁ ማለት ነው። ውሸት ነው፣ ድራማ ነው። አትሸወሉ፣ አትጃጃሉ። የእውነት ራሳችሁን ሁኑ ማለት ነው። ገባቸው አይደል? አበጋጅ እንዲሁም ገና ሴት ይደረድራል እያስለቀሰ ማለት ነው። ንገራቸው ገና አልሞበት ከመጀመሪያ ተዘጋጅቶበት ስለመጣ ማለት ነው። ይቀጥላል በቃ እንደዛ ማለት ነው። ገባቸው አይደለ? ስለዚህ ይቺ ልጅ አሁን ጀማሪ ነገር ምንም የማታቅ ምናምን ነገር ብትሆን ታሚል ማን ሰርቶ ሰጣት? እሱ ነው ሰርቶ የሰጣት ታሚሉ። አይታችኋል፣ ዝም ብሎ የሚሰራ ታሚል አድርገችው ማለት ነው። እና እሱ ራሱ አለ አንቡታ ጅራ ሄዳል። ካሜራማኑ ሁሉ በቃ እሱ ራሱ አለበት ማለት ነው። እና ይሄ ሌላ ድራማ ነው። እንግዲህ የደመቁ የበጎች መልካም የለቅሶ ዘመን እላችኋለሁ ማለት ነው። መልካም የለቅሶ ዘመን። ምክንያቱም እሷም እያለቀሰች ትመጣለች። ያው እንግዲህ መልቀስ ትወዳለች። ኑሮዋ ሁሉ ለቅሶ ነው። እየደመቁ ማለት ነው። ማለት የሩታ በቃ እንትና ሁሉ ለቅሶ ስለሆነ እያለቀሰች ትመጣላችኋል። እናንተም እየተቀበላችኋል አልቅሱ። ሩታ የኔ ቆንጆ፣ ከል የኔ ቆንጆ፣ አበጋዜ ስራሃል ምናምን እያላችሁ እንድታለቅሱ እሺ። እኛ እናለቅስም ማለት ነው። ፈንዱሻ ፋሚሊዎች ደግሞ ማለት ነው ልጅቱን ልጅቱን እንትን ማለት ትችላላችሁ፣ መደገፍ ትችላላችሁ ምናምን ግን ሌላ ሌላ ነገር ለቅሶ ምናምን ነገር እንደ የለም አይደለ፣ ማዘን ያለ ነው። ቢሆንም ግን ይሄ ነቄ ማለት አለባችሁ። እውነቴን ነው የምላቸው፣ ይሄ ለጀግኖች ነው የምላቸው። ነቄ ውሸት ነው ውሸት፣ በቃ ውሸት ነው እንዴ፣ እውነቱን ተናገረ የመሸበት ማደር እና ሌላ ድራማ ነው። ምክንያቱም አበጋዝ እንደዚህ ካላደረገ እይታ አያገኝም። ገባችሁ አይደለም? የትኛውም ሀገር ሂዶ መስራት አይችልም። መንሸራሸር አይችልም። እንደ ማንኛውም ሀገር ዩቱበር የተንቀሳቀሰ ዘና ፈታ እያለ ሚስቱን ይዞ ምናምን መስራት አይችልም። ሰው ሴቶች እያስለቀሰ እየመጣ ነው መስራት የሚችለው። ይች ልጅ ደግሞ ድሮም ፎቶ ነበራት ከእሱ ጋር ማለት ነው። ገባችኋል? እንግዲህ እውነተኛ ፍቅረኛውም ከሆነች የሌል ዝም ብላም ከሆነ አናቅም እንግዲህ። እሷ እንዳለችው እሷ እንዳለችው እንግዲህ ምንድን ያለችው እኔ ፈቅጀለት ነው ምናምን እያለች ነው። ምንም ማድረግ አይቻልም። እሷ ፈቅዳለት ከሆነ ማለት ነው፣ ይቀጥላል። ታምሮ ማለት ነው ይቀጥላል ይቀጥላል በቃ እንዴ? ቆይ እኔ የፈቅጅ ለት ነው አባባለች በፍቅርዬ ላይ ሩታ ገባች። ታዲያ አንቺ እስከየት ነበርሽ? ጉድ እኮ ነው። ከፍቅርዬ በፊት ነበርሽ? አረ እንደው ግራ የገባ ነገር ነው። ግራ የገባው አበጋዝ ግራ አገባን እኮ፣ ጉድ በቃ እንደዚህ ነው እላችኋለሁ ውዶችዬ እኔ አላምንም። ባይዘው ወይ ውታጅራዎችን አላምንም፣ ውሸት በጣም ስለሚበዛባቸው ማለት ነው። ገና እያለቀሱ ብዙዎች ይመጣሉ፣ ምንም አረጋ ይቻለም አበጋዝ እንደሆነ በቃ ይሄ ነው ስራው፣ ይሄ ነው ስራው። ሌላ እውቀት የለውም። ማስለቀስ ማለቀስ፣ ማስለቀስ ነው። እንግዲህ ለማንኛውም ልቋጫው በዚሁ በጎችዬ፣ መልካም ይለቅሱ። እነግራችኋለሁ እኮ ዛሬ ላይቭ ላይ ማለት ነው ሶፍት ላቀብላችሁ፣ እንደገና ደግሞ ነጠላ ለላክላችሁ ብያለሁ። ያው ስለምታለቅሱ ማለት ነው። እና እኔም ደግሞ ጨፍርባችኋል ላይቭ እየገባሁ ማለት ነው። በቃ አይ ለእኔማ ተከፈተ እኮ በቃ። እንደምወደጃችኋለሁ። ባይዘ ወዳቸኋል ሽ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ደህና ነው።